የቦሮ ዲሞክራሲያዊ ፓርቲ ራሱን አክስሞ ብልጽግናን ሊቀላቀል ነው። አንዳንድ የፓርቲው አመራርና አባላትም ውሳኔውን ተቃውመውታል። ምርጫ ቦርድ እናት ፓርቲን አስጠነቀቀ። በሶማሌ ክልል ሞያሌ ከተማ የጸጥታና አስተዳደር ጽሕፈት ቤት ኃላፊ የሆኑትን አብዱብ ዋሪዮ ድንበር ተሻግረው ወደ ኢትዮጵያ የገቡ የኬንያ ፖሊሶች ተኮሱት በተባለ ጥይት እንደተገደሉ ተሰማ። ለና ስልና አድማጮች ኢትዮ ሪፖርቶች ነን። አበይት መረጃዎችን በማስቀደም ጀምረናል። በቆይታችን ሌሎች ወቅታዊ መረጃዎችንም ወደ እናንተ እናደርሳለን። አብራችሁን ቆዩ። ቦዴፓ ሰኞ ህዳር 15 ቀን 2018 ዓ.ም ተመረተ መተከል ቡለን ውስጥ ባካሄደው አስቸኳይ ጉባኤ ራሱን አክስሞ ከገዥው ብልጽግና ፓርቲ ጋር ለመዋሐድ በአብላጫ ድምጽ መወሰኑን የፓርቲው ሊቀመንበር አቶ አመንቲ ገሺ ተናግረዋል። በአስቸኳይ ጉባኤው የውህደት ውሳኔ ነው ያሳለፍ ነው በማለት የአስቸኳይ ጉባኤው ዓላማን ፓርቲውን ማክሰም እንደነበርም ተናግረዋል። የፓርቲው ሊቀመንበር ቦዴፓ ህልውናውን አክስሞ ያለውን ኃይል አጀንዳና ንብረት ይዞ ብልጽግናን ይቀላቀላልም ብለዋል። ህልውናውን ለማክሰም ውሳኔውን ያሳለፈው ፓርቲው የሚቀላቀለው የክልሉን ብልጽግና ቅርንጫፍ ሳይሆን በጠቅላይ ሚኒስትር አብይ አህመድ የሚመራውን ዋናውን ብልጽግና ፓርቲ መሆኑን አቶ አመንቴ ተናግረዋል። አቶ አመንቴ ወደ ብልጽግና ለመግባት በምን እንደተስማሙ ለቀረበላቸው ጥያቄዎችም ተግባብተናል ከማለት የዘለለ ዝርዝር የስምምነት ይዘቶችን ከመግለጥም መቆጠባቸው ተዘግቧል። የውህደቱ ሂደት ከተጠናቀቀ በኋላም ዝርዝር የስምምነቱን ይዘቶች ይፋ እንደሚያደርጉ ተናግረዋል። የስራ አስፈጻሚ አባላትን ጨምሮ አንዳንድ የፓርቲው አመራርና አባላት ቦዴፓ ህልውናውን ያጣበትን ውሳኔ እንደማይቀበሉም ገልጸዋል። ቦዴፓ ህልውናውን ባጣበት አስቸኳይ ጉባኤ ሆን ተብሎ ከሂደቱ መገለላቸውን የህዝብ ተወካዮች ምክር ቤት ተወካዩ እና የፓርቲው ስራ አስፈጻሚ ዶክተር መብራቱ አለሙ ተናግረዋል። ቦዴፓ ህልውናው የከሰመበት አስቸኳይ ጠቅላላ ጉባኤ ከመካሄዱ ከቀናት በፊት የፓርቲው ፕሬዝዳንት አመንቴ ገሺ በጻፉት ደብዳቤ የፓርላማ አባሉ መብራቱ አለሙ ከስራ አስፈጻሚ አባልነታቸው መታገዳቸውን አሳውቀዋቸዋል በፕሬዝዳንቱ ተፈርሞ የእግድ ደብዳቤ የደረሳቸው መብራቱም የፓርቲውን መክሰም ሂደት በመቃወም ለምርጫ ቦርድ ቅሬታ ማቅረባቸውን ተናግረዋል ፓርቲው ህልውናውን አክስሞ ወደ ብልጽግና ለመግባት ባሳለፈው ውሳኔ ካሉት አስራ ሶስት የስራ አስፈጻሚ አባላት አምስቱ ስምምነታቸውን አልገለጹምም ተብሏል እንዲሁም በፓርቲው መክሰም ያልተስማሙ የማዕከላዊ ኮሚቴ አባላትን ጨምሮ በጉባኤው ላይ ያልተገኙ አባላት መኖራቸውን አቶ መብራቱት ይናገራሉ። ይሁን እንጂ የፓርቲው ፕሬዝዳንት የኛ ባል ሆኖ መጠራት የሚገባው ሳይጠራ ይቀር የለም በማለት የቀረበውን ክስ አስተባብለዋል። ወደ ብልጽግና ለመግባት ውሳኔ ያሳለፈው ቦዴፓ በስድስተኛው ጠቅላላ ምርጫ ተወዳድሮ የህዝብ ተወካዮች ምክር ቤትና የክልል ምክር ቤት ወንበር ማግኘቱም ይታወሳል። ፕሬዝዳንቱ አመንቴ በእስር ላይ የሚገኙትን ዮሐንስ ተሰማን ጨምሮ በክልሉ ምክር ቤት ሶስት ተመራጮች አሉት። የፓርቲው የውጭ ግንኙነት ኃላፊ አቶ መብራቱ አለሙ አሸንፈው የህዝብ ተወካዮች ምክር ቤት አባል መሆናቸውም ይታወቃል። የህዝብ ተወካዮች ምክር ቤት አባሉ ህጋዊ አግባብነት የለውም ያሉትን የፓርቲያቸውን መክሰም ምርጫ ቦርድ እውቅና እንዳይሰጥ ጥያቄ ማቅረባቸውንም ጠቁመዋል። አክሎም ፓርቲን በማፍረስ ትግሉን ለማስቆም አስበው ነው፣ ግን አይቆምም። እኛ ሌላም ፓርቲን ቢሆን እናደራጃለን የሚል ሐሳብ አለን፣ ወይም ደግሞ የተደራጁ ፓርቲዎች ውስጥ ገብተን ትግሉን እናስቀጥላለን ብለዋል። የቤኒሻንጉል ጉምዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰን ቦዴፓ ከክልሉ መንግስት ጋር ለመስራት ያሳለፈው ውሳኔ በተደመረ አቅም የህዝባችንን ህይወት ለመቀየር የሚያስችል ነው ማለታቸውን የክልሉ የመንግስት ኮሚኒኬሽን ጠቁሟል። የቦሮ ዴሞክራሲያዊ ፓርቲ ቤኒሻንጉል ጉምዝ የክልላዊ ፓርቲ እውቅና አግኝቶ የተመሠረተው ከአምስት ዓመታት በፊት በ2013 ዓ.ም ነበር። ብሔራዊ ምርጫ ቦርድ እናት ፓርቲ በቦርዱ ላይ ያልተገባ ተጽዕኖ ለመፍጠር ከሚያደርጋቸው ሙከራዎች ሊቆጠብ ይገባል ሲል አዲስ ባወጣው መግለጫ ላይ አስጠንቅቋል። ቦርዱ እናት ፓርቲ ባለፈው ሳምንት ባወጣው መግለጫ ቦርዱ ፓርቲውን ለማፍረስ እየተንቀሳቀሰ ይገኛል በማለት ያቀረበው ውንጀላ መሰረተ ቢስና ሐሰተኛ ነው በማለት አጣጥሏል። ፓርቲው ሁሉንም ሕጋዊ ሰነዶችና የበላይ አካላቱን ውሳኔ ባለማቅረቡም የአምስት ፓርቲዎች ቅንጅት አባል እንዳይሆን ለተጣለበት እገዳ ቦርዱን መክሰሱ ተቀባይነት የሌለው እና ፓርቲው ለሕግ ተገዢ አለመሆኑን ያሳያል በማለት የወቀሰው የቦርዱ መግለጫ ፓርቲው አሁንም ለሁሉም የላዕላይ ምክር ቤት አባላቱ ጥሪ አድርጎ የቅንጅቱ አባል ለመሆን አስወስኖ ሲያቀርብ ቦርዱ እንደሚያጸድቅለትም ገልጿል። ቦርዱ አያይዞም የፓርቲው ውንጀላ ቦርዱ ከፋይናንስ አስተዳደር ጥሰት ጋር በተያዘ ከአሁን ቀደም ባገኘው ግኝት የፓርቲው አመራሮች በሕግ እንዳይጠየቁና ይልቁንም ከስተታቸው እንዲማሩ አሳልፎት የነበረውን ውሳኔ መልሶ እንዲያጤነው የሚያስገድድ ነው ብሏል። ቦርዱ የፓርቲው የቀድሞና የአሁን አመራሮች በፓርቲው አሰራር እና ገንዘብ አስተዳደር ላይ ከአሁን ቀደም ያቀረቧቸውን ቅሬታዎች ለመፍታት ያደረገውን ጥረት ፓርቲው ፋይዳ ቢስ አድርጎ ቆጥሯል በማለትም የቦርዱ መግለጫ ተችቷል። በተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ ኮንቬንሽን መሰረት ኢትዮጵያ የኮፕ 32 አስተናጋጅ ሀገር ሆና መመረጧ ይታወሳል። ይህን ተከትሎም የኢትዮጵያ መንግስት የውጭ ጉዳይ ሚኒስትሩን ዶክተር ጌዲዮን ጢሞቴዎስ የኮፕ 32 ተወካይ ፕሬዝዳንት አድርጎ መመደቡን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። በዚህ መሰረትም ዶክተር ጌዲዮን ጢሞቴዎስ ከሀገር ውስጥ የስራ ኃላፊዎች ከተባበሩት መንግስታት አካላትና ዓለም አቀፍ አጋሮች ጋር በመተባበር የኮፕ 32 ዝግጅትን የሚመሩ ይሆናል ተብሏል። በቀጣይም የኢትዮጵያ መንግስት በጌዲዮን ጢሞቴዎስ አስተባባሪነት ከዓለም የአየር ንብረት ጥበቃ ማህበረሰብ ጋር በቅርበት ለመስራት ቁርጠኛ መሆኑን ገልጿል።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 ገልመ ቆሮ ፒቻ የቀበሌው የጸጥታ ኃላፊ እንደተገደሉ እንዳረጋገጡለትም የዜና ምንጩ ጨምሮ አመላክቷል። ከውጭ አልጄሪያ በቅኝ አገዛዝ በአፍሪካ ላይ በተፈጸሙ ወንጀሎች ዙሪያ ከህዳር 21 እስከ ህዳር 22 የሚቆይ የዓለም አቀፍ ኮንፈረንስ ታዘጋጃለች። የኮንፈረንሱ ዓላማም ለቅኝ አገዛዝ ወንጀል ካሳና ፍትህ በማስገኘት እና ቅኝ አገዛዝን በወንጀል በመፈረጅ ዙሪያ አህጉራዊ አቋም ላይ ለመድረስ ያለመ ነው ተብሏል። ኮንፈረንሱ የቅኝ አገዛዝን ወንጀሎች ከሰብአዊ ባህላዊ፣ ኢኮኖሚያዊ፣ አካባቢያዊና ህጋዊ መስኮች አንጻር የሚመረምር ሲሆን ለቅኝ አገዛዝ ወንጀል ካሳ ማስከፈል ላይ አተኩረው የሚሰሩ አህጉራዊ ተቋማትን ስለማቋቋም ጭምር ይመክራል። ኮንፈረንሱ የሚደርስበት የመጨረሻው ውሳኔ በመጪው የካቲት የሚካሄደው የአፍሪካ ህብረት የመሪዎች ጉባኤ እንዲያጸድቀውም ይቀርባል እንዲያጸድቀውም ይቀርባል። የአፍሪካ ሀገራት እስካሁን ቅኝ ገዢዎች ለፈጸሙባቸው ወንጀሎች ካሳ የሚጠይቁት በተናጠል ድርድር ብቻ ነው። በኮንፈረንሱ ላይ የካሪቢያን ሀገራት ጭምር ይሳተፋሉም ተብሎ ይጠበቃል። ፕሬዚዳንት ዶናልድ ትራምፕ የግብፁን የሊባኖሱንና የዮርዳኖሱን የሙስሊም ወንድማማቾች ድርጅት የተወሰኑ ክፍሎች የውጭ የሽብር ድርጅት እና ዓለም አቀፍ አሸባሪ ድርጅት ብሎ መፈረጅ ያስፈልግ እንደሆነ በአርባ አምስት ቀናት ውስጥ የውሳኔ ሀሳብ እንዲቀርብላቸው የውጭ ጉዳይ መስሪያ ቤቱንና ግምጃ ቤቱን አዘዙ። የፕሬዚዳንቱ ትእዛዝ ዓላማ የሶስቱ ሀገራትን የሙስሊም ወንድማማች ቡድኖች አቅምና እንቅስቃሴ ለማዳከም የገንዘብ ምንጭ እንዳይኖራቸው ለማድረግ እና ቡድኖቹን በአሜሪካውያን ዜጎች እና በአሜሪካ ብሔራዊ ጥቅሞች ላይ ሊደቅኗቸው የሚችሏቸውን ስጋቶች ለማምከን ያለመ እንደሆነም ተገልጿል። የሊባኖስ ሙስሊም ወንድማማቾች ወታደራዊ ክንፍ የሊባኖስ አሸባሪ ቡድኖች በእስራኤል ላይ ጥቃት እንዲፈጽሙ ድጋፍ አድርጓል ያሉት ፕሬዝዳንቱ፣ የግብጹ ሙስሊም ወንድማማች አንድ ከፍተኛ አመራር ደግሞ የፍልስጤሙ ሐማስ እስራኤል ላይ ጥቃት በፈጸመበት ዕለት በመካከለኛው ምስራቅ በሚገኙ የአሜሪካ አጋሮች ላይ ጥቃቶች እንዲፈጸሙ ጥሪ አድርገዋል በማለት ከሰዋል። ከአፍሪካ ቀንድ ሀገራት ኬንያ ሙስሊም ወንድማማቾችን በቅርቡ በአሸባሪነት መፈረጃ ይታወሳል። አድማጮች፣ ከኢትዮ ሪፖርት ለሰዓቱ የያዝናቸው መረጃዎች ይህን ይመስላሉ። በቀጣይ በሌሎች መረጃዎች እስከምንገናኝ ጤና ይስጥልኝ።